አይጠበኝ ምነገሽ ምነው ተቀርሽ ይሄ ለሰው ልጅ እንደዚህ ነገ እንደዚህ ለመጉዳት የሆነ ነገር ለማድረግ ሰው ሸር ምናምን ተጠንቅቄው ኦ ነገ እኮ ጣለዋለሁ ነገ እኮ አጠዋ እንደዚህ ምናምን ውስጤ የለም። እና ያ ያ ነገር ጠቅሞኛል ለእኔ ማለት ምክንያቱም አንድ ደግሞ በቃ ይሄ ከማንም ለሰው እንደዚህ ማታማክሪው ምናምን ደግሞ ፈጣሪሻ አለ ለራስሽ ነውና ደስ ይለኛል። በቃ ይሄ ክፋት አስቤ እንዲህ ተጠንቀቄ ይሄን ነገ እኮ ይሄን አጠዋለው ይሄንን እኮ እንዲደብቄ የማድረገው ማጠራቅብ ምናም እንደዚህ አይነት በሆን ኖሮ ማለት ነው ፈጣሪ ምንትን ይሻል ግን፣ ንጹ የለም እኔ አሁን ነገ እንጣላለን ወይ እንደዚህ ደርሳለሁ ምናም ብዬ ገንዘብ አንዳንዱ ሰው እንደዚህ ነው የሚያደርገው። እኔ አሁን በጓደኞች የራሱ ወይ ደግሞ ቅርብ ካለኝ ሰው አውቃለሁ። አንዳንዱ የምንዳለው ተቀርሽ ሌላ አካውንቱ ለአንዳንዱ ከሚስቱ ተደብቆ ምናም ምናም አለው። ሚስቱ ማታውቀው ወይ ደግሞ ባሏ ማያውቀው አካውንት ምናምን ያላቸው ሰዎች እኔ አውቃለሁ። እና ያን ያያ ነገር እኔ እንደዚህ አድርጌ አላቅ። እኔ ካለኝ ያው በቃ ብዬ ዱቅ ነው። በቃ እንደዚህ ነው ማሳይ። ያያ ነገር ግን ምንም የጎዳይ ነገር የለውም። ለራሴ ግልጥ ያለ ነገር ነው። ደስ የሚል እንደዚህ ሲሆን፣ እንደዚህ ነው ይሄን አድርግ እሺ። በቃ በዚህ ወጥቶ በዚህ ገብቶ ምናምን እንጂ አንቺ ላይ የሆነ ተንኮል አስቤ ምናምን ምናምን። ደግሞ ፈጣሪ ብዙ ነገር እንትን ስላለኝ። አሁንም አይመጣልኝም ለአርገው ብል ራሱ ልጠንቀቅ ምናምን ብልእሻ እንትን አይልሽማ ማለት የሆነ ልምድ ሊኖርሽ ይችላል፣ ወይ ደግሞ ያደግሽበት ያደግሽበት ምናምን ያሳደገሽ ምናምን ምናምን ሰው ምናምን እንደዛ ሲያስለምድሽ ያ እንትን አላልኩት።

በጣም እንደዚህ ሆን እና ዳዲ በዚህ ወጡ ጂም ምን ስራ ይሄዳሉ። አንዳንዴ ከነሱ ጋር እንደዚህ እንትን እያል ጂም ይሄን እንደዚህ አድርግ እንደዚህ ይሆን ምናምን ይላል እና ደስ ይላል። እንዴ አሪፍ ነው። እኔ ነው

በእኛ በእንደዚህ በፋሚሊ ወንድ ነው የሚወለደው ምናምን፣ ግን እንትን ይሄ አንዳንዴም ደግሞ የአንቺ ፍላጎትሽ ምናምን የለም። በቃ በጣም ሴት ትፈልጋለህ? በጣም ነው የምፈልግ እኔ። አማን አማን ትንሹ ሴት መስሎኝ፣ በጣም በቃ ደስ ብሎኝ ነው። ምክንያቱም ሆዷ ትንሽ ሲሆን እንደዛ ማን የሚሉት ምናምን ሴት ነው በቃ ምናምን ብዬሽ ተስፋ አድርጌ ነበር። ወንድ ግን ጀግኖች ናቸው፣ ያበዱ ያበዱ ልጆች ናቸው

ማለት በቃ ደስ የሚል አርቲስትኛ በራሳችን ባናየው ራሱ አንድ እንደዚህ አይነት ወንድ እንደዚህ አይነት ወንድ ከአንድ እኮ ወገናችን ከኢትዮጵያ ለሚስቱ እንደዚህ ሪስፔክት የሚሰጥ ማየት ለእሷ ብቻ ሳይሆን ለኛ ራሱ ለኛ ራሱ ለከነትም አይነት ብዙ ከብዙ ችግርና ከብዙ መከራ በኋላ ጥሩ ነገር ዞር ብሎ በማየት እንደዚህ አይነት አስተያየት መስጠት ትልቅ ነገር ነው። ምንም ትሁን ምንም ትሁን በቃ የልጆች እናት ናት፣ ለእኛም እህታችን ናት። ገባ በ በዚህ መልኩ ስታነሳው ደስ ይላል፣ ደስ ይላል። አንድ ለነገ ህይወት በጣም ገጠኛ ሰውላ በጣም ጨዋናን በቃ እግዚአብሔር ባረከቡት ነው ለካ እነዚህ አይነትም ሰው አለ እግዚአብሔር ነው ያልኩ ብታይ። በጣም ትላልቅ ትላልቅ ሰው ማን ነው ብለው ደግሞ ማገራ ውስጥ ማን ነው ያለጅ ምናምን እንደዚህ እንደዚህ ያለ ልጁ ብለክ ከማን ነው እግዚአብሔር የባረከው ግና ብሎ የማያቀ ሰው ራሱ ነው ያለው። ራሽ ዩቱብ ላይ ተለቋል። ወደ መቶ ምናምን ሰው እኔ ስሚ እንትና እርጊ እንትን ብዬ እኔ የራሴን ድምጽ በነጋታው አሁን አሁን ዛሬ እንኳን ከቀረጹኝ። ሰው ምክንያቱም ፏ ብዬ ስለምገባ ራሴን መስማት አልፈልግም። እንደዚህ ራሱ ስክሎሩ ነው ማድረግ ኋላ ማየት ራሷል ስትለይ ቴንኪዩ ስለነበረ ጊዜ መልካም ጊዜ። በቃ መጥፎ ጊዜ አለያያችሁ አደለ። መልካሙን ጊዜ ግን ማሰብ አለብህ። አመሰግናለሁ፣ የልጆቼ አባት፣ የልጆቼ እናት ስለነበረን የመጀመሪያ መልካም ግንኙነትና መልካም ፍቅር በኋላ ላይ ደግሞ በሂደት ጥሩ ነገር አልነበረም እና ተሳስተናል፣ ተጣልተናል፣ ተደባልተናል በቃ ይብቃ እዚህ ጋር ብሎ ስለመልካም ነገር አውሮቱ መለየት። እግዚአብሔር ምስክሬን ነው ዛሬ የብዙ ሴቶች እኛ ይናፈቅ ነው። በቃ እኔ የሚገርምሽ ነገር ማለት ነው እኔ ያን ነገር አሁን እንደዚህ ከአንቺ ጋር ባለፈው የተጫወትን ጊዜ ስናወራ ይህ ወይ እንደዚህ ለሆነ ለማስምሰብ ወይ ለምትን ለማለት ብያ ለሚያወራት ግን ብዙ ሰው በጣም በቃ እንትን ብሎታል። የሚገርምሽ አንዳንዱ እንደዚህ ለመጣላት የደረሰ የሆነ ምናምን ወይን እግዚአብሔር ስታረችኝ የሆነ እንጀራ ልገዛ ስገባ ባለ ይሰድበኝ ነበረ አንዷ ማለት ነው። እና የአንተን እንትን ከሰማ በኋላ ከዛ በኋላ ብዙ ነገር እንትን ማለት ተወ። በቃ ዝም ብሎ የሚሳደብ ነበር እና እንደዚህ ማለት ምናምን ምናምን ስትል ለራሴ ላገርመኝ እንዴ ብዬ በመጀመሪያ ጊዜ እንደውም የራሴን ድምፅ የሰማሁት የዛ ቀን ነው። እንዴ ምን ብዬ ነው ብዬ እኔ የዛን ጊዜ ምን እንዳወራሁ ራሱ አላቆም። ፏ ብዬ ነበር እኔ ዛ ኖ ፏ ብዬ ስለሽ በቃ ነክቶብኝ፣ ጥሩ ነገር ያወረፈው ጊዜ እኮ ሆነ ጃኬት አድርጌ ምናምን ያወራ ነው። አምሮብሃል እኮ። ታዲያ ፏ ብያለሁ ፏ ብዬ ነበረ ፏ ብዬ ምናምን እኮ ነው። ከዛ እንደዛ እንትን ስለሌለ ነው የተጨመረ ምናም ምናም እንትን ስላልሆነ ምናምን ነው የተሰማሽን ምናምን ስታወሪ ምናምን ነው ትክክለኛ ነገር ምክንያቱም ከአንቺ ጋር ደግሞ ምን እንደሆነ ረጋ ብለን ነው የምናወራው፣ እና ተደማመጠ ምናምን ስለሆነ ጊዜ በቃ እንደ ፋ ምን ቲክታክ ላይ ዛሬ ገና እንደ ፋ የሚያየን ነው የሚመስለኝ ታውቂያለሽ፣ ልዩነት ነው። አሁን ባለፈው ነው ያወራሁት። ያኛ ያኛውም እኮ እንደሆነ ታውቂያለሽ በቃ ኦልሬዲ ፏ ብዬ ምናምን ጨርሼ ብዙም ወይ ብዙም ባረክ ነው ግን፣ እግዚአብሔርን አንተ ለወደፊት ጥሩ ሚስት ጥሩ እንጀራ ጥሩ ቤ ሰላም ያለው ቤት ለሚያልባምን ምን አለ አሁን፣ እንደዚህ ተቧጭ ቀሽ አሁን ለምሳሌ ተቧጭቀሽ ቀሽ እዚህ ጋር ምናምን የሆነ ነገር እንትን ብለሽ ምናምን ምንም ትርጉም የለውም። በቃ ተመሰጋግነሽ ስትለያየ ራሱ መንገዱ ያንን በማመስገን ያኛው ከጫሰ ያለው ምን ይባላል? አመስግናሽ መውጣት። ለራሱ አዎ ጆዬ፣ ምን ይባላል መሰለህ፣ ምንም ነገር ይሁን፣ ምንም ቀልብ የሚባል ነገር አለ። ቀልብ ሰው ሲከፋብህ፣ ሲያዝንብህ፣ ሲያለቅስብህ የእውነቴን ነው የምልህ፣ ጥሩ አይደለም። ቀልብ አለ። በተለይ ደግሞ ልፍ ስትል ማለት ቀልብ ነገር አይደለም። ወልዶ መስጠት፣ ያንተን ልጅ መሸከም፣ ዛሬ ኃላፊነት ወስዶ ያንተን ልጅ ማሳደግ፣ ቀልብ በጣም ከባድ ነው እና እኔ የምመክራችሁ ነገር እውነቴን ነው ሴቶች ብዙ መስዋዕት ነው የምትከፍለው፣ ለልጆቿ። ለእናንተ ላይታያችሁ ይችላል። ቀኑ ሙሉ ከነሱ ጋር መዋል ያንተ ልጆች አጥፎ አጥፎ ገብቶ ይሄ ያንተም ቢሆን ኖሮ እግዚአብሔር ቢፈቅደው፣ አንተ ደግሞ ስጣፊስ ምንም ባታረግ ጣፊስ ስትጠብቅ፣ እሷ ደግሞ አረፍ የምትልበት ሰዓት ነበር። እንደ እናት ልጅ ማለት እሷ ማለት ሳይሆን የሚቀጥተውን ባጠቀም አጠገብ እንኳን ስትሆን ደስ ይላል። ጥሩ ነገር ታስቢያለሽ ለልጆችሽ። ወጣትነትን ጥፋት ነው ወይ መጥፋት ነው ወይ መማሪያ ነው? ተመራችሁበት ሁለታችሁም እና ዘመ ልጆቻችሁ ሴትድሉ ምን የሚባባሉ ምናምን በቃ አለቅ ይዛሉ። አሁን እኔ ገባ በፊት ለአለምን ነገር በጣም እቆጠባለሁ፣ ግን መስማታቸው አይቀርም ከሰው። አሁን አንተ አንድ ነገር ብታረግ ሰው ቁጭ በተለይ ደግሞ የሶሻል ሚዲያ ሪኮርድ ነው ገባክ? አይ ከዚህ በኋላማ በቃ እናትማን እንትን እያለ ማለት ከዚች በኋላ ወጥሽ ማንኛውም ያጣላም ነገር የለንም፣ ምንም የለንም፣ የሚያከራክርም የለም። አንዳንዱ እንደዚህ ሲመጣ ስብረኝነት ነው። ሰላም ቃ እግዚአብሔርን እኔ አሁን ስራዬ ድክም ብሎ ይለጥ ተነስቼ ወደ ደስ ይሄ ምጹ አይምሮ ማለት ነው። ከዛ ልጆቼ ፋይፍ ፋይፍ ሲል ይደውላሉ። ከነሱ ጋር አዋራለሁ፣ እጫወታለሁ። ልጅ በልጅ በጣም ደግሞ ያድጉላል። አሁን እኮ እንዴ በህይወት ምን አይቁጭም ብትኝም እንደሆነ ታውቂያለሽ። አሁን ትልቁ እንትና ያለው ነገር ትዝ ይለኛል። በቃ ይታይበታል። ማነው አብዱኪያር አብዱኪያር ኢንተርቪው ከሰማሽው፣ ይሄ ታይም ካለፋቸው አስራ ሶስት አስራ አራት የራሳቸውን ሩም መዝጋት ከጀመሩ በኋላ ታገኛቸውም እዚህ ታይም ላይ ነው የሚለው። እውነቱን ነው። አሁን ትልቁ አሁን ወደ ስምንት አረብ ውሳብ ዳዲ ነው የሚለው። ትንሹ ነው ዳዲ አስሬ ዳዲ ዳዲ በዚህ ወቶ ጥያቄ ምናም የሚለው እሱ ትልቋ አንድ የሰላም ካለኝ መድገም ራሱ ውሳብ ዳዲ ሀይዶ በቃ እና እኔ ስጠይቀው መመለስ እንጂ። አሁን ትንሹ ግን እየነዳው ነው ካልኩት አሳየኝ እንደዚሁ ለሚሲ አሚሲ ቶይዝ ግዛ እንደዚህ ምና የሚለው ትንሹ፣ ምክንያቱም ገና ነው ያ ግን አሁን አደገ በቃ የሚገርምሽ ነገር ማለት ትልቅ ሆነ በቃ። እንዴት በቃ ለራሴ እንደታዘብኩ ገረመኝ። በቃ አራት አራት ሚራሴ እናንተ ሳቃቸው ሶስት አመት ሊሆን ነው እኔ በቃ የምፈልገው እንደዚህ ይሄ እንኳንም ወለድኩ ምለው በቃ ይሄ ጅማሬ አሁን እኔ እኮ አንድ አርባ እስከሚሞላኝ እነሱ አዳድገው ጉዮቼ ከኩኔ የሚቆም ሰላሳ አምስት ላይ በቃ በቃ አብረሽ የሆነ ጂም ስቴጅ ምናምን ያለው ነገር ምናምን ደስ ይላል። እንትን ማድረግ ነው። አሁን እንትኖቹ ማሳመር ነው። ጥሩ ትምህርት የሚያገኙበት ላይ ጫን ያለውን ነገር ተባብረሽ እዚህ ምድር ላይ አምጥተሻል። ኦልሬዲ በፍቅር የተነጋገርሽ ብዙ ነገር የምታደረጊበት ነው። ከዛ ውጭ እንዲ ያሉ ሽቃሪ ሀብቶቼ ለእኔ እነሱ ናቸው። ይዛቸው ደግሞ ቫኬሽን፣ አሁን ማ ትምህርት ሲዘጋ ማ ትምህርት ይዘጋ ነው። ትምህርት ሲዘጋ በጣም ጎበዝ ም ትምህርት አስጠኛ ያለው ትልቁ አሁን ምን አይነት ጎበዝ ልጅ ነው? ነው የሚለው ቤዣቸው ይዣቸው ይሄዳሉ። እኔ የምፈልገው በቃ አንድ ለእኔ አሁን የቀረች ስኬት እሱ ነው። ምሳ መታ ብታያቸው ወይ ደግሞ በወስዳቸው እና ብታያቸው፣ ማሚ እሱ ነው ደስ የለም በቃ ከዚህ በላይ ምን አለሽ? ከእናትሽ በላይ የሄደሽ ና ምታጭሽ ነው። ብዙ ተባዙ ልንበዛል። እንትኔንማ ተክቼ ነው ብዙ ጋራ ይቀጥላል ጊዜ አንቺም ደግሞ እንደው በእናትሽ እንትን ብትይ ጥሩ ነው። እንግዲህ ብትፈጭ የሚል ሶሻል ሚዲያ ያለውን ነገር እንደ የምር እንደ እንደ ታናሽ ወንድም አይ አንዳንዴ ሰው የሆነ እኔ የምለው ሁልጊዜ ደጋግሚ ሰው ሲገባው ይገባል፣ የሆነ ሰዓት ሁሉም ይተወዋል። በቃ በራሱ ሰዓት እንደዚህ እንደነበረ እኮ የሚቆይ ምንም ነገር የለም። ሁሉም ነገር ነገ አዲስ ነው ምናምን የሚሆነው እና የሚቀር ነገር ሆናልለቂተዋቸዋልቢሻነውእመጸለይ ነው እንጸልያለን። ማሻላ እኔ አልፈራ እግዚአብሔር ፈጣሪ ነው። እስካሁን የሚገጥት ነገር ስለጠበቀ መፍራት ሳይሆን አስተሳሰብ ሴት ሆና ማለት ነው። አይ ለሌላ ነው። ሁሪ ከድሮም እንዲህ አይነት ነገር የለብኝ ይሄ እኔ ዋፍ እንደዚህ እዚህ ሴት ምናምን ችግር የለም። ሴቱ ግን በጣም አስቸጋሪ ነው። ትናንትና ኧረ በስመ አብ በውስጥ ማይጽፍ ሰው የለም። ማይጽፍ ሰው የለም። ሴቱ ግን በጣም ተበላሽቷ። ሚስት ያለውን ሰው የማይወዳሉ ነው